አምነ የሰራ በሉ እሺ። በእግዚአብሔር ቸርነት ምን ይላል ይድናል። ስራዬ ብቻ ነው የሚያድነኝ ማለትም አይቻልም። ስራችን አያድንንም፣ የሚያድንን እግዚአብሔር ነው። ተጎልቶ አድኑኝ ደግሞ ማለት አይቻልም። ደግሞ አሁን እግዚአብሔር ጤፍ አብቅሏል፣ አልጎርስም፣ አጉርሰኝ እግዚአብሔር ይባል። ይሄ ምን ይባላል? ቅልጣን ይባላል። መቅበጥ ማለት ነው። አጉርሰኝ፣ እንዲሁ እንዲህ አድርገህ አጉርሰኝ ብሎ አላጣብቅም እኔ እጄ ወጥ እንዲነካ አልፈልግም እንደማለት ማለት እኮ ነው። አሁን እኛ የደረስነው ስጋውን ቆርሶ ደግሞ ሰጥቶ ሰጥቶ እንዲው በቃ እንደው እሱ ይመራኛል። እኔ ቁርባን ያስፈልገኝ ነው ጾም ያስፈልገኝ ማለት እኔ መጉረስ አያስፈልገኝ ነው እንዲባረጋ አያስፈልገኝ ብሎ አንደኛውን መረን መልቀቅ ነው። አጉራ ዘላይነት ማለት ነው። ስለዚህ እግዚአብሔር ወለው ወፍ እግዚአብሔር ገብስ ያበቅላል እንጂ እየሄደ በየውፋፍ ገብስ ሲያጎርስ ይኖራል ሲኖር ገብስ ያበቅላል መብረብ ግን ለይዘሩ አለ እንጂ ለይሰርሩ አላለም። ያሉ የሚያሉ ሊቃውንት እኮ ለሲዩ የማይዘሩ ወፎችን ተመልከቱ አለ እንጂ የማይበሩ ወፎችን አላለም። አለ ይበራሉ። መብረር ስራ ነው። ማብቀል እግዚአብሔር ነው። ስራ አለው ሁሉንም። ስለዚህ አብርሃም አምኖ ሰርቶ ጸደቀ። መሰደድ ስራ አይደለም። እንደውም አብርሃም እንደውም እኔ አብርሃም በእምነቱ ብቻ ስለጸደቀ እኔም በእምነቴ እምጸድቅ የሚሉ አንዳንድ ወንድሞቻችንን እንዲሁ የአብርሃምን ስራ በሰሩ እንጂ እውነት ነው ይበቃቸዋል። እንደ አብርሃም አድርገህ ሰርተስ ተመስገን ይበቃል። እንደ አብርሃም አገርህን ጥለ ውጣና እንደ አብርሃም ለእግዚአብሔር ብለ ደምህን አፍስና እንደ አብርሃም ቤት አልሰራም ብለህ በድንኳን ኑርና እንደ አብርሃም እግዚአብሔርን በቤቱ በእንግድነት ተቀበለውና እንደ አብርሃም ልጅህን እስክታርድለት ድረስ እግዚአብሔርን ውደደውና እንዲህ አድርግና ጥሩ ነው በምድር ላይ እንግዳ ነኝ ብለህ ኑርና እንግዳ ካልመጣ እንጀራ አልቀምስም ብለህ ጦምህ ንደርና እንዲያበልና ጥሩ ነው። እንደ አብርሃሙ ነጽደቅ አዲያ ግን አያችሁ፣ የአብርሃምን ስራውን አይወዱም፣ ግብሩን ያድናሉ። ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃም እምገበርክሙ የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር ያላቸው ስለዚህ ነው። እንግዲህ ወደዚህኛው ሐሳብ ሳመጣላችሁ ፈሪሳውያን የሚባሉ እና አብርሃም ናቸው። ፈሪሳዊ ማለት ለአምልኮቱ የሚቀና ለእግዚአብሔር ሕግ የሚቀና ዘህርን የሚወድ ፈጣሪውን የሚያውቅ ስርዓት የሚጠብቅ ነው። አብርሃም አብርሃም ታዲያ እንደ ከአብርሃም የበለጠ ስራ ካልሰራችሁ ማለፍን ማለት ነው። አብርሃም እግዚአብሔር ባልተወለደበት ጊዜ ነው መልካም የሰራው። እናንተ ግን ከአብርሃም በላይ ይጠበቅባችኋል። አብርሃም ተወልዶ ላላየው ክርስቶስ መነነ። እናንተ ግን ተወልዶ ላያችሁት መነናችሁ። አብርሃም አምሳሉን ሕብስት ከመልከጼዴቅ ለተቀበለለት ለክርስቶስ ሕይወቱን በሙሉ ኖረ። እናንተ ግን ሥጋውን ለበላችሁት፣ ደሙን ለጠጣችሁለት ክርስቶስ ኑሩ። ከአብርሃም በላይ ይጠበቅባችኋል ነው የሚለን። ከአብርሃም በላይ ይጠበቅባችኋል። ስለዚህ ፈሪሳውያን የሚባሉት የጎቹ ፈሪሳውያን የሚባሉት እና አብርሃም ናቸው። ለአምልኮቱ የሚቀኑ ከዚያ በአብርሃም ሕግ የጸኑት ሙሴ፣ አሮን እነዚህ ሁሉ ነው። ኋላ ይህንን ያዙና ባልተማረ ሰው ላይ የሚመጻደቁ ባልተማረ ሰው ላይ የሚመጻደቁ ማረሻ አውጠው መርፌ የሚተፉ እንደዚህ ያሉት እነማን ተባሉ? ፈሪሳውያን ያልተማረን ሰው የሚንቁ ያልተገዘረውን ሰው እንኳንስ ሊያናግሩት በሄደበት መንገድ እንኳን መሄድ የማይፈልጉ ተጸያፎች። እነሱ የሄዱበትን እንዲሁ ይገርማቸዋል። ከሸክላ ከዱር የገዙትን ሸክላ ሳይቀር አጥምቀው ነው የሚጠመቁበት። በስመ አብ ወልድ ወመንፈስ ቅዱስ እንኳን አይሉም። አህያ ሸራህያ ብለው ሸክላ የሚያጠምቁ እንዳያረክሰን ብለው ማለት ነው። በፋሲካቸው ዕለት ገበያ የማያደርጉ ጅግራቸው የማይንቀሳቀሱ ተመጻዳቆች ማለት ናቸው። ቢፈልጉ በዕለተ ሰንበት ነፍስ ይገላሉ፣ በዕለተ ሰንበት ግን ወጥ ሰርተው አይበሉም። እንዲያ ነው ሰንበትን ማክበር። በዕለተ ሰንበት ሰው ይገላሉ፣ በዕለተ ሰንበት ውሃ ቀርተው አይጠጡም። እነዚህ ናቸው ነፈር ሰው ቅቅም ያደርጉት እንደዚህ ናቸው፣ ግን ውስታቸው ከተሳለ ሰይፍ ይልቅ የበረቱ ናቸው። እነዚያ ናቸው። ስለዚህ ምን አላቸው? ግመል ትውጣላችሁ፣ መርፌ ታጠራላችሁ አላቸው። ከባባዱን ኃጢአት ትሰሩታላችሁ፣ ደግሞ የሥርዓት ዘበኞች እናንተ ናችሁ ብሎ የወቀሳቸው እነዚህ ናቸው። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ። አሁን ማን ነው ኒቆዲሞስ? ከነዚህ ወገን ነበር ማለት። ሁለት ወገን ነው። አንድ ከአብርሃም አብርሃም ዘር የተቆጠረ ሰው ነው። የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር። ይሄ ሰውዬ ኒቆዲሞስ ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። አርባ ስድስቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለ ጸግነት፣ የበላይ ነበረ። ሶስት የህዝቡ አለቅነት ሹመት ነበረው። ሶስት ነገር አለው። ባለ ጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድን ነው የህዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት፣ ሶስት አለቅነት አለው። ማታ ወደ ጌታቸው ወደ መድኃኒታቸው ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማነው ልክንያት ምክንያት የሚያጠፋው አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ ብስጡ ሲያጡ ነው እንዲህ ያለውን ሁሉ ጎተራው፣ ጎታው፣ እንዲህ ያሉ ሎሌው፣ ገረዱ የሚባለው በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። እንዲያውም አሁን አንዳንድ ሰው ኑ ተማሩ እንደዚህ ሲባሉ የከተማ እንደ ገጠሩ እንደዚያ ሀብታሙ እንደሚሉ መሰላቸው። ንስሓ አባታቸው የሚፈልጉት ነገር ሲኖር ብቻ ይደውሉልኝ፣ መዋጮ ሲኖር ይደውሉልኝ ይላል። ያችን ይገዛል፣ ንግዱን ይነግዳል። አመት እስከ አመት እንደፈለግ አጢያቱን ይሰራል። ኋላ ያችን የመከረኛ ሃምሳ ሽብር መቶ ሽብር ያችን አንጠልጥሎ ይዞ መጣና አቶ ገሌ እዚህ ቤተክርስቲያን አምሳ ሺ ብር እልል በሉላቸው። ሀምሳ ሺ አጢያ ሲሸከም ከርሞ ነው የአንብር ወሮሮ የሚሄድ እልል በሉላቸው። አውሬ የወረሰው ሰው ነው ሰውየው። እውነቴን ነው በብልጣብልጥነት እግዚአብሔርን ብር ሰጥቶ ምረቱ ሊገኝ ውስጥን ሳያጠሩ ንስሓ ሳይገቡ አን ብልሃቱ ይሄ። አሁን የከተማው ሰው ተቆጥሮ ያልቅም አንዱ ብልሃቱ ብር እንደዚህ ማድረግ ነው። ሁለተኛ ብልሃቱ ደግሞ ንስሐ አባት እየቀያየሩ ንስሐ መግባት ነው። ይህ በጣም ደንበኛ ብልሃት ነው። አዲስ አበባ ያለው ንስሐ አባት ኃጢአቱን ይናዘዝ ይናዘዝና ይታዘበኛል ብሎ ሲያስብ ገዳም ይመጣል። ሰዚያ ይመጣና በኅዳር ለዚያኛው ንስሐ አባቱ ንስሐ ገብቷል። በመሀል ላይ የነጎደው ኃጢአት አለው ይመጣና ከዚህ ይናዘዛል፣ ንስሓ ይገባና፣ እንዴት ነው ንስሓ ዳዳ ለንስሓ አባት አትናገርም። ሩቅ ናቸው፣ ስራ ይበዛባቸዋል፣ ብዙም እንደዚህ አይሉም ብሎ ንስሓ ይገባል። እሳቸው የሚያውቁት ከህዳር ወዲህ በድሎ አያውቅም ብለው ነው። ግን ሰውየው ግን እንደ ሁነውት እንደ ሁኔታው ሆኗል። ይችም ብልጣ ብልጥነት እግዚአብሔር ያውቃል አያውቅም? ያውቃል። እንዳናፍር እየተሾለክነ ደግሞ ኋላ ምን ያደርጋል? ከባዷን ለገዳም ቀላሏን አባቶች ደግሞ ለተለመዱት ንስሐ አባት። ሰርቅ ያለው ጾም ያለው እንዲሁም እንቅልፍ እንቅልፍ ይለኛል የሚለውን ለለመድናቸው ንስሐ አባት፣ ከበድ ያለችውን ደግሞ እግራችን እስኪነቃህደን እንዳያውቁን ማለት ነው፣ እንዳይታዘብን። የንስሐ እኮ ዋና ዓላማው ምንድን ነው? ኋላ እንመጣበታለን። የንስሐ ዋና ዓላማው እኮ ማፈር ነው። እስኪ ማፈር በሉ ማፈር ነው እኮ የነፍስ ቅጣቷ ማለት ነው። መጀመሪያ ምን ስናደርግ ነበር? ሀጢያ ስንሰራ እግዚአብሔር ነው ሰውን ነው ስንፈራ ነበር ሰውን ነው። ስለዚህ ለሰው ንገራት ነው ይህች እኮ ናት። ቀድሞ እኔን ሳይሆን ስትፈራኝ ነበር ሰው ነው ሰው ፈርተህ ቤት ዘግተህ ነው የሰራሃት። ለሰው ንገራት ሄድና ለሰው ንገራት። ስለዚህ እንዲያውም ጥሩ የሚሆንልን የሚያውቀን አባት ብንናገረው ነው ለማያውቀን ብንናገረ የሚጠቅመን የሚያውቀን ነው የማያውቀን አይገመግመንም። ዛሬ ብቻ የወደቅን ነው የሚመስለው፣ ዛሬ ብቻ የወደቅን፣ ሁልጊዜ ጻድቃን ጻድቃን ነው የምንመስል። ስለዚህ ሁልጊዜ ጻድቃን ጻድቃን እየሸተትን የሰኞውን ኃጢአት ሀባ መንክር፣ የረቡን ሀባ ለይኩን፣ የአሙሱን ሀባ ይቤሉ፣ በቃ እንደዚህ እያደረግን ማለት ነው። እንደዚህ እያፈራረግን እንደ ልባችን እየተሽሎኮልክ ክብራችንም ሳይቀነስብን እንደጠበቅ ነው እንደተከበር። ኦሮ ልጄ ከጥቅምት ወዲህ እንዲ ነክቶት የማያውቅ አመቱ ይኸው እየቆረባለ። መሀል ላይ የተሰሩትን ጉድ እሳቸው ያውቁ። እንደዚህ አለ ብልሃት ፈሪሳዊነት ነው። በራሱ ጊዜን ተጠቅሞ ሀብትንም ቢሆን እኔና ቤቴ እግዚአብሔርን እናመልካለን ተብሎ እንደተጻፈ ሀብትም ለእግዚአብሔር መሰጠት አለበት። ምክንያት የለም። ማንም ሰው የእግዚአብሔርን የምስራች መማር አለበት ሀብታም ነኝና አልማርም ለባለጸጎች ብሎ እንግዲህ ክርስቶስ ለእነሱ የሚመች ሌላ ሀያ ስምንት ሰዓት አይሰጥ። ከአብርሃም የበለጠ ባለጸጋ አለ እንዴ? ከሰሎሞን የበለጠ ባለጸጋ አለ? ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እስካሁንም አንተን የሚመስል ባለጸጋ አልተነሳም፣ እንግዲህ ወዲያም አይነሳም ተብሎ የተነገረለት ሰሎሞንስ እንኳ ጥበብን የተመላ የእግዚአብሔርን ሕግ የሚመለከትበት ጊዜ ነበረው። አሁን ምን ምክንያት ሊኖረን ይችላል? በእውነት ስራ ይበዛብኛል የምንል ሰዎች ሰሎሞን ንጉሥ ሆኖ አንገታቸው የደነደነ አይላፈ እስራኤልን እያስተዳደረ ፍርድ የሚጠነቅቁ የፍርድን ሕግ በመርፌ ቀዳዳ ተመልክተው የሚተቹ እስራኤልን እያስተዳደረ ግን ጥበብን የሚዘምር ሰው ነበረ። ከዳዊት የበለጠስ ጊዜ የሚያንሰው ሰው ሊኖር ይችላል? አርባ ዓመት ሙሉ እስራኤል እያስተዳደረ የምስጋናና የምስጢር ጥበብ ከአንደበቱ የሚፈስለት ሰው ነበር። በምንጣፍ እየተኛ ለእስራኤል እየፈረደ ፍርድ አልጎደለበት፣ ምስጋናው አልጎደለበት፣ ጾሙ አልጎደለበት፣ ብሕትውናው አልጎደለበት፣ እንባው አልጎደለበት፣ ንግሥናው አልጎደለበት። ሁሉን አሳክተው ይዘዋል። ሌላ ጆሮ፣ ሌላ አይን፣ ሌላ አፍንጫ፣ ሌላ እግር፣ ሌላ ልብ፣ ሌላ ሳምባ አልሰጣቸው ሌላ ጊዜ አልሰጣቸውም። ሌላ ነፋስ አላነፈሰላቸውም። ሌላ ፀሐይ አላወጣላቸውም። ሌላ ምድር አልዘረገላቸውም። ሌላ ውሃ አላፈሰሰላቸውም። ሌላ ብርሃን አላመላለሰላቸውም። በዚሁ ፀሐይ፣ በዚሁ ብርሃን፣ በዚሁ ምድር፣ በዚሁ እህል፣ በዚሁ ነፋስ ተጠቅመው በስቶላቸው፣ ጥበብን ታጥቀው፣ ተመግበው፣ ተጎናጽፈው አልፈዋል። ስለዚህ ባለጸጎች ምክንያት ያጡ ዘንድ፣ ይሄ ሰው ይመጣ ይማር ነበረ። ሌላው ደግሞ ምንድን ነው? ምን ይመስላችኋል? ተምሬያለሁ ለሚሉ ሰዎች ነው ተምሬያለሁ ተምሬያለሁ ተምሬያለሁ ብሎ ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት እስኪ በሉ ምንድን ነው ንገርኝ በሉ ለምን ትፈራላችሁ ምንድን ነው ድገሙ ሶስተኛ በሉ ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ይሆን ይችላል የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው ተምር ያለው እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ፣ በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ እነግራችኋለሁ ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው? የሚማረው ሰው ከመጽሐፍ ይማራል አንድ ከመምህር ይማራል ሁለት ከስነ ፍጥረት ይማራል ሶስት ከመከራ ይማራል አራት መጨረሻስ ከብቃት ይማራል አምስት ከመገለጥ ማለት ነው ከሞት ይማራል ስድስት መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል ሰው እንግዲህ አያችሁ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም ግን መንግስተ ሰማያት ምን ማለው ትምህርት እንደዚህ ሰባቂ ቁሞ በስመ ወመንፈስ ቅዱስ የሚልበት አይደለም በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው ስናውቀው ስናውቀው ስናውቀው ስናውቀው ማወቅ ደግሞ ስናውቀው ስናውቀው መኖር በቃ አውቀን አንጨርሰውም። ዝም ብለን ስናውቀው መኖር ስንወደው ስንወደው ስንወደው ደግሞ መውደድ እንዲያያል እንኖራለን። ያ ይጨመርልናል። መግባቱ ቢገኝ ማለት ነው። ስለዚህ ያን መንግስተ ሰማያት እንኳን ትምህርት አያልቅም። እንኳን ምድር ላይ